አሰላም አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የኢትዮጵያ ለቤተሰቦች ሰላም ሰላም በያላችሁበት ሰላማችሁ ብዙት ውዝትይበልኝ። ዲሞክሪስቲያን ነች ሁላችሁም ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት ስራችንን ለማቅለል አንድ ጊዜ አቡክተን ለተለያዩ ነገሮች ፈጣይር፣ ፒዛ፣ ክሩሶን ለፈለግነው አይነት የምንጠቀመው ሊጣቦካክ ነው ማለት ነው። አንድ ጊዜ አቡክተን ይሄን አሁን ነው ያለው። ለብዙ ነው የምጠቀመው ጌማትን ብቻ ነው የማያካተው ማለት ነው። ጌማትን ብቻ ነው እንጂ የማያካተው፣ ሌላውን ሙአጅናት ለሁሉም መጠቀም እችላለሁ። እንደምትመለከቱት እዚህ ጋር 40 ያኔ አራት ኮብ ዱቄት ነው ያዘጋጀሁት በዚህ ማለት ነው። አራት ኮብ ዱቄት ለአራት ኮብ ዱቄት ግብአቱ እንግዲህ ሁለት ማንኪያ ስኳር በዚህ ማለት ነው። ሁለት ማንኪያ ስኳር፣ አንድ ማንኪያ ሃሊ ፓውደር፣ አንድ ማንኪያ በትልቁ በዚህ ከሜራ፣ ከዛ በትንሹ አንድ ማንኪያ ወይም ግማሽ ማንኪያ የሚሆን ጨው ነው። ይሄ ጨው ነው የተጠቀምኩትው። ይሄ ደግሞ ቤኪንግ ፓውደር ነው፣ እንደምትመለከቱት በትንሹ ማንኪያ ቤኪንግ ፓውደር ማለት ነው። እንግዲህ ሚላጋ ማንኪያ ይምታታል ማለት ነው፣ ብቻ ሁሉንም ትረዳላችሁ ሁለት ማንኪያ ስኳር፣ አንድ ማንኪያ ሃሊብ ፓውደር፣ አንድ ማንኪያ እርሾ፣ ግማሽ ማንኪያ ወይም በትንሹ አንድ ማንኪያ ጨው፣ አንድ ማንኪያ በትንሹ ቤኪንግ ፓውደር ነው የተጠቀምኩት። እዚህ ጋር ሁለት ማንኪያ ዘይት ማለት ነው። እንደምትመለከቱት ሩብ የሚሆን ካሳ ብርጭቆ ማለት ነው። በዚህ ሁለት ማንኪያ ማለት ነው የተጠቀምኩት። ያው ውሃ እንግዲህ አለካላችሁም የሁሉም ዱቄት አንድ ስላልሆነ ውሃ እናንተ እያያችሁ ነው የምትታወቁት ማለት ነው በጣም ቀዝቃዛም ያልሆነ ሙቅም ያልሆነ ቅዝቃዜውን ለቀቅ ያደረገው ውሃ አዘጋጅቻለሁኝ አሁን ወደ ቦታ ነው የምናዲው ያው ስኳሩንና ከሜራውን መጀመሪያ በጠጣችሁ ኩፍ ማድረግ ትችላላችሁ ግን የአሁኑ ሰዓት የለኝም የሚያረባ ስለዚህ ሁሉንም ጭምርምር ነው የማደርገው ይሄን ዴቆቱን እና ፈቸን አዘጋጅቻለሁኝ። ስለዚህ ቤኪንግ ፓውደሩን ከዴቆቱ ላይ ጨምረዋለሁ ማለት ነው። ውሃ ጨምራለሁ ትንሽ። ከዛ ሁሉንም ግብአቶችን ጨምራቸዋለሁ። እንደነገርኳችሁ ካሜራውን እና እርሾውን ኩፍ ማድረግ ትችላላችሁ። ነው አንዴ ነው ሁሉም እና ሁሉንም በአንዴ ላይ ምንጨማምራቸው ምክንያቱም ሰዓት

ነፍስቻ ዘግጃቻለሁ። ቤኪንግ ፓውደርን ጨምሬያለሁ። እንደዚህ አቃላቅለዋለሁ። ቤኪንግ ፓውደር ደቆቱን እዛ ጨምራለሁ ማለት ነው። ያው ውሃ አለካላችሁ ልያቻለሁ። እንዲህ ደቆታችሁ ውሃ እንደሚያስፈልገው ማለት ነው። አንዳንዱ ውሃ ይችላል፣ አንዳንዱ ውሃ አይችልም። ስለዚህ ውሃ አለካም። እናንተ እያያችሁ እንደምትፈልጉት እስኪሆንላችሁ ድረስ ታውቁታላችሁ። በጣም ክው ብሎ ማድረቅ የለበትም፣ በጣም ደግሞ መቅጠም የለበትም። አሁን ያው በአንድ እጄ ስለምቀርጽ አይመቸኝም። በእጅ ነው የማወቀው ማለት ነው እንደምትመለከቱት በዚህ መልኩ በእጅ እያበካሁ ነው ማለት ነው። ገና ነው ይቀረዋል። አሁንም በደምብ በጅር አሳያቸዋለሁኝ እያበካሁኝ ያው ለማቅረጥ ስለማይመችኝ በአንድ ስለሆነ ለዛ ነው። ይቀረዋል። አሁንም በደምብ ሶፍት እስካሁን ድረስ አሳምረን ማብካት አለብን። ከእጃችን መጣበቁን እስኪለቅ ማለት ነው። በደምብ ባሽተን ካቦካ ነው ጥረሽ አይዝም ይለቃልና እንደዚያ በምልና ድረስ በደንብ እናሸዋለን። እሺ ወደ ቤተሰቦቼ አሁን እንደምፈልገው ሆኖ እንደምፈልገው ሆኖልኛል ማለት ነው። እንደምትመለከቱት ይኸው በጣም ቀጭን ያለ አይደለም፣ ደግሞ ክውም ያላለን ፍሱም ሀጅ አይላክፍም ማለት ነው የምትመለከቱት ቆንጆ አድርጌ ሶፍት አድርጌ አብቀቸዋለሁ ት እንደምፈልገው ሆኖልኛል። አሁን ይህን ግጥም አድርገን እስቲ ወካ መጠበቅ ነው ማለት ነው። ከው ያለም አይደለ፣ በጣም ደግሞ ቀጭን አይደለም። በቃ እንዲፈልግን አርገን ማዘዝ እንችላለን ማለት ነው። ይሄን ይመስላል። ላይክ ማድረግ አትርሱብጪ፣ እንዲሁም ለቤት ያዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ያው ታውቃላችሁ እንግዲህ መጣን ቤት ሆኖ ነጻነት የለም። ይሄን ቲክቶክ ከዚህ ለማድረስ ብዙ ነገር ዋጋ ተከፍሎበታል ማለት ነው። እና አበረታቶኝ፣ አገዙኝ። መልካም ተብራችሁ አይደኝ ይላልልኝ። አሁን ይሄን ግጥም አገነስ እስኪቦካ ድረስ እንጠብቃለን ማለት ነው። ግማሽ ሰዓት አርባ ደቂቃ እምኪን እንደዛ ይቦካል እዛ ጊዜ እንገናኛለን ማለት ነው። እሺ ውድ ተመልካቾች ሊጣችን ቦክቶ ማለት ነው በዲቃሜ ተገናኝተናል ተናል። እህ ያው እንደምትመለከቱት ማሻአላ ከጥፍ በላይ ሆኖ ቆንጆ የሆነ ቦክቶ ማለት ነው። ዛሬ እኔ ልሰራ ያሰብኩት ሶስት አይነት ነው ማለት ነው ፒዛና ክሩሶን ኸሊያ ነው ልሰራ ያሰብኩት ከሊ የሚሰራው እንግዲህ በዚህ ነው ጅብና መሰለት ነው እንደዚህ በምፈለገው ሳይዝ ቆራርጫለሁኝ፣ እና ፒዛ የምሰራበት ደግሞ ያዘጋጀቻለሁ፣ ዘይቱን እና ፍርፍር ሮሚ ነው ማለት ነው። ከዛ ክሩሶን የምቀለልበት ጅብናና ዘአተር ነው። በዚህ ነው ዛሬ ለሰራ ያሰብኩት እንደምትወዱ ተስፋ አደርጋለሁኝ። ያው ላይ ከማረጋት አትርሱ፣ በቅንነት ማለት ነው አበረታቱኝ ስንያዎችን ይዘህ አዘጋጅቻለሁ። ይህም በዚህ ከልያኑ ሰራ አሰብኩት፣ በዚህ ክሩሶን፣ በዚህ ደግሞ ፒዛዬን ሰራ አሰብኩት። እንደምትመለከቱት አዘጋጅቻለሁ ማለት ነው። እንግዲህ ሁሉንም ልስራና እንገናኛለን። ውድ ተመልካቾችን እንደምትመለከቱት አዘጋጅቼ ጨረሻለሁ ማለት ነው። አሁን ፍሩ ማስገባት ብቻ ነው የሚቀረው። ከሊያ በጅብና መሰለስ የሰራሁት ይሄ ነው። ይሄ ደግሞ በጅብናው ዛእተር ጠቀለልኩት። እዚህ ጋር ቢሳ ያለ ማለት ነው። ትንሽ ተዋዋለሁኝ ረፍ እንዲል ማለት ነው። ትንሽ ኮፍ እንዲል ተዋዋለሁኝ። አላጡላ አላስገባውም እና ትንሽ አቆይቼ ፍሩን አስገባዋለሁ ማለት ነው። እነዚህ በስፍራ ሁሉንም ሽፍና አድርጌ ያስቀምጠዋል። ይሁን ትንሽ እስከሚያረፍ ድረስ ቆንጆ ይሆናል ማለት ነው። እሺ ወደ ተመልካቾች እንደምትመለከቱት አንድ አስር አስራ አምስት ደቂቃ የሆነዋል ማለት ነው። ኮፍ ብሎ አምሮበት አመሻለ አምፍሮን ያናስገባለ ማለት ነው። እንደምትመለከቱት እንግዲህ በስሏል ማለት ነው። ማሻአላ በጣም የሚያምረው እንግዲህ አስተያየታችሁ የሆነ ማሻአላ ማለት ነው። ይሄን መሰለ ዛሬው ፈጣይር ያዘጋጀሁት ማለት ነው። ያው ከሽሯ ከምናምን ውጭ ማለት ነው። ፈጣይር ያያችሁት ሊጡ በዚህ መልኩ ተጠናቋል ማለት ነው። በነገራችን ላይ ያው ቀለል ያለ ብሮሰስ ያልበዛበት ነው። እንቁላል፣ ቫኒላ፣ ምናምን ዝባድ የሚጠቀሙ አሉ፣ ግን ያው ከሁሉም ቤት የማይጠፋ ማለት ነው። ግብአቱም ቀለል ያለ ነው። በዛ ላይ ቆንጆ ነው ምንም አይወጣለትም ማለት ነው። ው ከይልያችን ትመስላለች። አ የምትመለከቱት እንግዲህ ው ገና ፍጥር አልደረሰም። ቀምቼ አላሳያችሁም ዛሬ እና ይህን ይመስላል ማለት ነው የምትመለከቱት ያምራል። ልስልስ ያለ ሶፍት የሆነ ነው። ይሄኛው ደግሞ ክሮሰን የምትመለከቱት ቆንጆ ነው ማለት ነው። ውድ ተመልካቾች ላይክ ማድረግ አይርሱ። እንዲሁም ለቤት የአዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቶ መልካም ተበበራችሁ አይለኝ አይለኝላለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ላቸዋለኝ ወዳቸዋለሁ አቅብራቸዋለሁ እያላችሁበት ሰላማችሁ ይብዛልኝ። አሰላሙ አሌይኩም ወረሕመቱላህ ወበረካቱ